ሰላም እንደምን አላችሁ? ውድ የኢትዮቲቶር ዩቱብ ቻናላችን ቤተሰቦች ሰላምታዬ ባላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮቲቶር ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛ እና የእንግሊዝኛ ትምህርቶችን ታገኛላችሁ ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች በቀላሉ ወደ እናንተ እንድደርሱ ማድረግ ትችላላችሁ ማለት ነው ቤተሰቦቻችን ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት የሚትፈልጉት ከእኛ ጋር ብዙ ተማሪዎች እየተማሩ እያጠኑ ይገኛሉ እና ከእነሱ ጋር ተቀላቅላችሁ በአጭር ጊዜ ውስጥ ተምራችሁ አውቃችሁ መውጣት የሚትፈልጉት አማርኛ እንግሊዝኛ ኦሮምኛ ማጥናት የምትፈልጉት በኢሞ በዋትሳፕ በቴሌግራም በታች ባስቀመጥንላችሁ ስልክ እየደወላችሁ ከእኛ ጋር መጀመር ማጥናት ትችላላችሁ ማለት ነው ቤተሰቦቻችን ዛሬ ደግሞ እጅግ በጣም አስተማሪና አስፈላጊ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው ቤተሰቦቻችን። ያው የእኛ ቤተሰቦች አሁን እየተሻሻሉ ነው። አብዛኞቹ አማርኛ በሚገባ ለማንበብ እየሞከሩ ነው ያሉት። ስለዚህ መጻፍ ላይ ትንሽ ይቀራቸዋል። ብዙዎቹ ደግሞ እንግሊዝኛውንም መጻፍ ይፈልጋሉ ማንበብ ይፈልጋሉ ማለት ነው። ሶ እንግሊዝኛ ስባር የአማርኛ ሀሳቦችን ወይም አማርኛ ሀሳቦችን የእንግሊዝኛ ፊደላቶችን ተጠቅመን እንዴት መጻፍ እንዳለብን የሚያግዙ ቪዲዮዎችን ዛሬ ይዤላችሁ መጥቻለሁ ማለት ነው። ብዙ ተማሪዎች ስለሚፈልጉ ያው እንደሚታወቁት አሁን ብዙ ሰው ከአማርኛ ይልቅ በእንግሊዝኛ እንግሊዝኛ ፊደላቶቹን ተጠቅሞ በአማርኛ መጻፍ በጣም ቀላል ነው። ስለዚህ ሰላምታ ከሰዎቹ ጋር ስንጠያየቅ፣ አንዳንድ ነገሮችን ስናወራ፣ ሀሳቦችን ስንለዋወጥ እንዴት በእንግሊዝኛ መጻፍ እንዳለብን የሚያሳይ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቤተሰቦቻችን በትክክል እያንዳንዷን ነገር እየተከታተላችሁ እንድትጽፉና እንድትሞክሩ አበረታታችኋለሁ። ደብተርና እስክብርቶ አዘጋጀኋል። ወደ ቪዲዮ እንገባለን። ከመጀመሪያው ጀምረን እያንዳንዷን እየጻፈን እያየን እንሄዳለን ማለት ነው። ቤተሰቦቻችን በጣም አሪፍ። ኦኬ። የመጀመሪያዊቷ ሰላም ሰላም ውዴ እንዴት ነህ? በጣም አሪፍ። ሰላም ውደ እንዴት ነ። አያችሁ ለወንዴ ነው የተጻፈው ማለት ነው። ያው ወንድም ሴትም ውደ እያለን መጥራት እንችላለን። ቤተሰቦቻችን ሶ ሰላም ውደ እንዴት ነ ስንል እንዴት ነው የምንጽፈው? ቤተሰቦቻችን አሁን እንዳያችሁ በአማርኛ እንደዚህ እንጽፋለን። ይህኛው ደግሞ ወደ እንግሊዝኛ ስንቀይር እንዴት መጻፍ እንዳለብን አሳያችኋለሁ ማለት ነው። ቤተሰቦቻችን ፊት ለፊት አሁን ደግሞ በእንግሊዝኛ እንጽፋለን። ሰላም ውዴ እንዴት ነህ። በጣም አሪፍ አያችሁ። ቤተሰቦቻችን ሰው ሰላም የምትሏ ዝቼ ጋ ሰላም ብለናል። ዝቼ ጋም ደግሞ መተን ሰላም እንላለን። ከዛ ደግሞ ዝቼ ጋ በአማርኛ ውዴ ያልናትን ዝቼጋ መጥቶ ውዴ እንላታለን። ከዛ እንዴት የምትሏ እንዴት ዝቼጋ መተን እንዴት ነህ። አያችሁ። እዚጋ ደግሞ ነህ አያችሁ ለወንደ ነው የተጻፈው። ሶ ሰላም ውዴ እንዴት ነህ የምለው በአማርኛ ጽፈን በእንግሊዝኛ ደግሞ መጻፍ ከፈለግን ሰላም የምትሏ በጣም ቀላል ነው። አያችሁ እዚች ጋር ሰላም፣ እዚች ጋር ሰላም። ከዛ በኋላ ውዴ የምለው ውዴ፣ እዚች ጋር፣ እዚች ጋር ውዴ። ከዛ ደግሞ እንዴት የምትሏ እዚች ጋር፣ እዚች ጋር እንዴት። ከዛ ደግሞ ነህ ስንል ደግሞ ነህ፣ ነህ። አያችሁ። ስለዚህ እንደዚህ እያጻፈን በቀላሉ መለማንበድ እንችላለን ማለት ነው ቤተሰቦቻችን ሶ እንደዚህ ለመጻፍ ደግሞ የሚያስፈልገው ነገር ምንድን ነው የግድ የእንግሊዝኛ ቋንቋ ማወቅ አይደለም የሚያስፈልጋችሁ ፊደላቶችን ባለፈው በአማርኛ ና በእንግሊዝኛ የሰራውላችሁ ቪዲዮ አለ ስለዚህ በአማርኛ ስ የምንለው በእንግሊዝኛ እንዴት እንደምንጠቀም ምናምን እነሱን ለይታችሁ ማወቅ ነው ከዛ በኋላ በቀላሉ መጻፍ ነው ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ አሁን ወደ ሁለተኛ እናልፋለን አሁንም በተመሳሳይ ሰላም ውዴ እንዴት ነሽ ለሴት ነው የተጠቀምነው እዚህ ጋ ሰላም ውዴ ከዛ እንዴት ነሽ አያችሁ በጣም አሪፍ አሁን ደግሞ በተመሳሳይ ቅድም የጻፍነውን ነው የጻፍነው መጀመሪያ ለወንድ ነው እዚህ ጋ የተጠቀምነው እዚች ጋር ደግሞ ለሴት ነው ለሴት ነው ልዩነቱ ምንድነው ሰላም ወደ እንዴት ነህ ለወንድ ስንልና ሰላም ውደ እንዴት ነሽ ለሴት ስንል ልዩነቱ አንድ ብቻ ነው ቤተሰቦቻችን እዚች ጋር ነሽ ነው የምንለው ጋር ነህ ነው ያልነው ለወንድ ነሽ ነህ እያችሁ ካለን ለወንድ ነው ነሽ ካለን ደግሞ በሂ ፊደል ቦታ ሽ ነው የምናስገባው ማለት ነው ሰላም ውዴ እንዴት ነሽ እያችሁ እዚች ጋር ደግሞ ነህ ስንል እን ኢ ኤች ብቻ ነው የምናደርገው ን ማለት ነው። ኤን ማለት ከዛ ነ ነው ምን ነው ግን ነ ሽ ሲ ኤች ማለት ሽ ማለት ነው። ሶ ቦታዋን አንድ ፊደሏን ብቻ ቀየረን ለወንድና ለሴት እንዲሆን ማድረግ እንችላለን ማለት ነው። ሌሎቹ ነገሮቹ ተመሳሳይ ናቸው ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ሰላም ሰላም ውዴ እንዴት ነሽ ዚጋም ደግሞ በእንግሊዝኛ የእንግሊዝኛ ፊደላቶቹን ተጠቅመን ሰላም ውድ እንዴት ነሽ። አያችሁ ሰው በዚህ መልክ በቀላሉ መጻፍ እንችላለን ማለት ነው። ቤተሰቦቻችን በጣም አሪፍ ሶ ሰላም ሰላም ውድ እዚህጋም ውድ እንዴት እንዴት ነሽ ነሽ አያችሁ ሶ በቀላሉ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው ቤተሰቦቻችን። ለምንድነው ይሄ በእንግሊዘኛ የምንጽፈው? ብዙ ጊዜ ስንጽፍ መራሱ በጣም ቀላል ነው። አሁን ለምሳሌ በአማርኛ ላይ በአንድ ቤተሰብ ሰባት ፊደላቶች አሉ። ከሰባቱም ፊደላቶች መርጣችሁ ነው የምትጽፉት አደለ ነው። በእንግሊዝኛ እንደዛ አይደለም። በቀላሉ እዛ ጋር የተቀመጡ ፊደላቶች አሉ። በፍጥነት መጻፍ ትችላላችሁ ማለት ነው። የፈለጋችሁትን መልእክት በፍጥነት ማስቀመጥ፣ ማስተላለፍ ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ ሶ እንደዚህ እየሞከራችሁ በሄዳችሁ ቁጥር በቀላሉ ለመጻፍ ትሞክራላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ አሁን ደግሞ ሶስተኛ እናያለን። ስራ እንዴት ነው ያችሁ ስራ እንዴት ነው ብላችሁ የሆነ የሰው መጠየቅ ከፈለጋችሁ ከዛ ስራ ስራ ከዛ እንዴት እንዲት ከዛ ነው። አሁን ደግሞ እዚህች ጋ እንደምትመለከቱት ቤተሰቦቻችን በጣም ቀለል ያሉ ቃላቶች ናቸው። እዚች ጋ ስራ ስንል ስ ስድስተኛዋን ተጠቅመን ከዛ ራ ፊደል እንጠቀማለን። ሶ እዚች ጋ መትን ስ ከዛ ራ አር ማለት ራ ማለት ነው። ያው እንደምታቁት ራ ማለት አራተኛዋ ፊደል ስለሆነች አፊደል ወይም ኤፊደል ይዛ ነው የምትመጣው ማለት ነው። ሶ ስራ ከዛ እንዴት የምትላል አይታችኋል። ቅድም እንዴት እንዴት የምትላል እንደዚች እናመጣና ከዛ ነው ነው ስንል ደግሞ ነው ነ የመጀመሪያው ከዛ ው ስድስተኛውን ተጠቅመን ስራ እንዴት ነው የምለውን በአማርኛም በእንግሊዝኛም እንደዚህ በቀላሉን እንጽፋለን ማለት ነው። ድ ቤተሰቦቻችን በጣም አሪፍ ሶ ቀለል አድርጋችሁ ነው ምን ለማመድ ያለባችሁ። በጣም ብዙ ከባድ ነገር አይደለም። ሶ እናንተ በተደጋጋሚ በተለማመዳችሁ ቁጥር እያወቃችሁ ነው የምትመጡት ማለት ነው። አሁን ለምሳሌ በዚህ ላይ ስራ እንዴት ነው የምለውን ለመጻፍ ቅድም ስንጽፍ ከነበረው እንዴት የምለው በተመሳሳይ ነው የተጠቀምነው፣ ሰው ምንም ልዩነት የለም። ይህን እንዴት የምለው በተደጋጋሚ በጻፍን ቁጡር ደግሞ በሱ ላይ እርግጠኛ ሆነን እርግጠኛ እየሆነ እንመጣለን። ከዛ በኋላ ሌሎቹንም እንደዛ እየተለማመድን ስንመጣ በቀላሉ እንጽፋቸዋለን ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ኦኬ። አሁን ደግሞ ወደ አራተኛ እንሄዳለን። መልካም ምሽት ይሁን ልህ፣ አያችሁ መልካም ምሽት ይሁንልህ። ለወንድ ነው የተጻፈው ማለት ነው። ኦኬ እዚጋ ደግሞ መልካም ምሽት ይሁንልህ። በጣም አሪፍ አያችሁ፣ ውድ ቤተሰቦቻችን፣ እዚ ጋር እንደምትመለከቱት መልካም ለማለት መጀመሪያ መልካም መልካም ምትሏን በአማርኛ እንደዚህ እንጽፋለን። እዚች ጋም ደግሞ መልካም መልካም ብለን እንጽፋለን። እዚ ጋር ደግሞ ምሽት ምሽት ስንል ደግሞ እዚ ጋር ምሽት ምሽት እንላለን። ከዛ ይሁንልህ ስንል ደግሞ ይሁንል። በጣም አሪፍ ሰው፣ እነኝም ፊደላቶቹን እያንዳንዱን እያስተያያችሁ አማርኛ ላይ ምንለው በእንግሊዝኛ እንዴት እንደምንጠቀም በእንግሊዝኛ ላይ ደግሞ ል የምንለው በአማርኛ እንዴት እንደሆነ በደንብ አድርጋችሁ ኮምፔሪ እያደርጋችሁ እነሱን ማወቅ ነው። ከዛ በኋላ በቀላሉ እንደዚህ መጻፍ ትችላላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ ያው እኛ የምናስተምራቸው ተማሪዎች ስላሉ ለመለማመድ በተደጋጋሚ መሞከር ማለት ነው። ሳታቋርጡ ጥርት ማድረግ። ከዛ በኋላ በቀላሉ እናንተ የምትፈልጉትን አይነት መጽሐፍ የምትሹትን በቀላሉ ልትጽፉ ትችላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ መልካም ምሽት ይሆንልን ለወንድ ነው የተጻፈው፣ ማለት ነው የጻፈው ሰው ሴቲም ሊሆን ይችላል፣ ወንድም ሊሆን ይችላል፣ ችግር የለው። ግን መልካም ምሽት ይሁንልስን ለአንድ ወንድ ሰው እንደዚህ ጽፈታል፣ ማለት ነው። ቤተሰቦቻችን፣ በጣም አሪፍ ኦኬ። አሁንም እንቀጥላለን። መልካም ምሽት ይሁን ልሽ በጣም አሪፍ። አያቹሁ፣ ለሴት ነው የጻፍነው ማለት ነው። እዚህ ጋር ደግሞ መልካም ምሽት ይሁንልሽ። በጣም አሪፍ አያቹሁ ቤተሰቦቻችን አሁን ቅድም ሰላም ውድ፣ እንዴት ነህ ስንልና ሰላም ውድ፣ እንዴት ነሽ ስንል የቀየርናት ፊደል አንደ ፊደል ብቻ ናት። ልክ ሂ የነበረችውን ፊደል ወደ ሺ ነው የቀየርነው፣ አይደለ ልክ በተመሳሳይ ነገር እዚህ ግን እንደዛ ነው የምናደርገው። መልካም ምሽት ይሆንልህ ስንል መጨረሻ ላይ ሂ ፊደል አለች። እኛ ደግሞ መልካም ምሽት ይሆንልሽ ስንል ደግሞ ሂ ፊደል የነበረችውን ወደ ሺ ነው የምንቀይረው ማለት ነው። ይሆንልሽ ስንል ወደ ሺ ስንቀይር ለሴት ይሆናል ማለት ነው። ለሴት መልእክት ማስተላለፍ ከፈለግን ይሁንልሽ ነው ማለት ያለብን። ስለዚህ ለወንድ ስንጠቀም ሂ ፊደል ነው የምንጠቀመው፣ ለሴት ስንጠቀም ደግሞ ሺ ፊደል ይሁንልሽ። አያችሁ ይሁንልሽ ብለን እሷን ብቻ እንቀይራለን። ሌሎቹ ነገሮቹ ተመሳሳይ ነገሮች ናቸው ማለት ነው። በተመሳሳይ በእንግሊዝኛም እዚች ጋ እች ብቻ ነው የምትሆነው። እዚች ጋ ይሁንልህ ስንል እች ብቻ ናት። እዚጋ ግን ስ እች ነው የምናደርጋት ይሁንልሽ ነው የምናደርገው ማለት ነው። ቤተሰቦቻችን በጣም አሪፍ ስኮ እንደዚህ አይነት ነገሮችን አሁን ደጋግማችሁ ስጽፉ የአማርኛውንም እርግጠኛ እየሆናችሁ ነው የምትመጡት፣ የእንግሊዝኛውንም ደግሞ እየተለማመናችሁ ነው የምትመጡት ማለት ነው። አማርኛውን እየሞከራችሁ ለማንበብ ለመጻፍ እየተቸገራችሁ ያላችሁ ደግሞ እችን የአማርኛውን ፓርት ብቻ በደንብ አርጋችሁ መለማመድ ነው ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አሁንም እንቀጥላለን። ቤተሰቦቻችን ሐሳቦቻችን ለሰው ስናስተላልፍ የምንጠቀማቸው አይነት ነገሮች ናቸው ማለት ነው። ቤተሰቦች ሰዎች በጣም አሪፍ ኦኬ። መልካም ምሽት ይሁንላችሁ። በጣም አሪፍ። መልካም ምሽት ይሁንላችሁ፣ ለብዙ ሰው ማለት ነው። መልካም ምሽት ይሁንላችሁ። በጣም አሪፍ ኦኬ አሁን እንግዲህ ቤተሰቦቻችን በሶስት መንገድ ነው ያየነው። ለአንድ ሰው ከሆነ ምንድን ነው ምንለው? ለአንድ ሰው ሆኖ ወንድ ከሆነ ምንድን ነው ምንለው? ለአንድ ሰው ሆኖ ሴት ከሆነ ምንድን ነው ምንለው? ከዛ ደግሞ ለብዙ ሰው ከሆነ መልካም ምሽት ይሁንላችሁ ስንል እንዴት ነው ምንጽፈው የምለውን እያየን ያለ ነው ማለት ነው ቤተሰቦቻችን። በጣም ሶ ለብዙ ሰው ከሆነ ምንድን ነው ምንለው? ቤተሰቦች፣ መልካም ምሽት ይሁንላችሁ አያችሁ፣ ይሁንላችሁ እዚች ጋር ልሽ ልህ ምናምን እያለ ነው የተጠቀምነ እዚ ጋ ግን ላ እናደርጋለን። ይሁንላችሁ አያችሁ፣ ይሁን ላችሁ እዚ ጋ ልህ ልሽ ምናምን ናይል ነው እዚች ጋ ግን ላችሁ ይሁንላችሁ። በጣም አሪፍ ሌሎቹ ነገሮቹ ተመሳሳይ ናቸው ግን ላችሁ ምትሏል እንደዚህ እንቀይራታለን። ከዚህ በተመሳሳይ ላችሁ ላችሁ ይሁን ላችሁ እያለን እንጸፋለን ማለት ነው። ቤተሰቦቻችን መልካም ምሽት የምለው ተመሳሳይ ነው። ልክ አሁን እኔ መልካም ምሽት በምለው ነው ያመጣሁላችሁ። እናንተ ደግሞ እንዴት ናችሁ በምለው ላይ መጠቀም ትችላላችሁ። እንደገና ደግሞ ሌላ መልካም ቀን ይሁንላችሁ ይሁንልሽ ይሁንል ምናምን እያላችሁ በራሳችሁ እየሞከራችሁ መልካም የምትውላ ነገር ተመሳሳይ ናት ሌሎችን ምሽት የምለውን ወደ ቀን እየቀየራችሁ የራሳችሁን ሀሳብ በዚህ መልክ መሞከር ትችላላችሁ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ አሁንም የቀሩ ሀሳቦች አሉ እነሱንም እናያለን ማለት ነው ውሎ እንዴት ነበር ውሎ እንዴት ነበር? ውሎ እንዴት ነበር? በጣም አሪፍ ኦኬ። እዚች ያለው ውሎ እንዴት ነበረ ነበር ውሎ እንዴት ነበር? አያችሁ ቤተሰቦቻችን አሁን ያው እንዴት የምትሏ ተመሳሳይ ናት። ከላይ ብዙ ቦታ ላይ ተጠቅመናታል። ሶ አሁን ደግሞ ውሎ ውሎ ስንል እንደዚህ ውሎ ከዛ እንዴት ከዛ ነበር ውሎ እንዴት ነበር የምለውን ስንጽፍ ደግሞ እዚች ጋር ውሎ ብለን መተን በእንግሊዝኛም እዚች ጋር ውሎ እንላለን። እዚች ጋር እንዴት ብለን እዚች ጋር መተን እንዴት እዛ እዚች ጋር ነበር እዚች ጋር መተን ነበር እንላለን። ሶ ውሎ እንዴት ነበር የምለውን ሀሳብ በአማርኛ ጽፈን በእንግሊዝኛ ወይም የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛም እንደዚህ ጽፈናል ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሌላ ደግሞ ወደ መጨረሻ አካባቢ ያለችው ሀሳብ አለች። እሷን አይተን እንጨርሳለን ማለት ነው ቤተሰቦቻችን። እናንተ ደግሞ ደጋግማችሁ ጽፋችሁ የቱ ጋ ነው የሚቀይርላት፣ ለሴት ከሆነ ለወንድ ከሆነ የቱ ጋ ነው የሚቀይረው የምለውን ነገር እየሞከራችሁ ነው የምትለማመዱት ማለት ነው ቤተሰቦቻችን። በጣም አሪፍ። ከዛ ደግሞ መማር የምትፈልጉትም ካላችሁ ከኛ ጋር እየደወላችሁ በአጭር ጊዜ ውስጥ መልመድ ከፈለጋችሁ መማር ትችላላችሁ ማለት ነው በጣም አሪ ቆይታ እንዴት ነበር? አያችሁ። ቆይታ እንዴት ነበር? እዚህ ጋር ደግሞ ቆይታ እንዴት ነበር? ቆይታ እንዴት ነበር? በጣም አሪፍ አያችሁ። እዚች ጋር ደግሞ ምንድነው ያልነው ቤተሰቦቻችን? ቆይታ እንዴት ነበር? አያችሁ። ቆይታ በአማርኛ ዝችጋ መተን ቆይታ ቆ የሚባል ፊደል የለም በእንግሊዝኛ። ስለዚህ ከ ፊደል ነው የምንጠቀመው ማለት ነው ዝች ጋ ሶ ኮ ቆይታ እንዴት ስን ደግሞ እንዴት ዝች ጋለች ዝች ጋም እንዴት እንላለን። ከዛ ነበር ነበር የምትላለ ዝች ጋለች ዝች ጋ መተን ነበር ነበር እንላለን። ቤተሰቦቻችን አሁን እኔ እያንዳንዷን ፊደል እየቆጠርኩ አይደለም ያሳየዋችሁ። እናንተ ግን ስጽፉና ስታነቡ ስታንቡ እያንዳንዷን እያንዳንዷን ፊደል ለይታችሁ የትኛዋን ፊደል እንደተጠቀማችሁ የአማርኛውንም የእንግሊዝኛውን እያስተያያችሁ ነው ማየት ያለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍ በጣም አስተማሪና እና አሪፍ የሆነ ቪዲዮ ነው ይዤላችሁ የመጣው። ሳጠቃልላቸው ያየናቸው ሀሳቦች ከሰዎች ጋር ሀሳብ ስንለዋወጥ ወይም ስንጠያየቅ የምንጠቀማቸው ቀለል ያሉ አባባሎች ወይም ሀሳቦችን በአማርኛም ደግሞ የእንግሊዝኛ ፊደላቶቹን ተጠቅመን በአማርኛ እንዴት እንድንጽፋቸው ነበር ያየናቸው። ቤተሰቦቻችን ቪዲዮ ከወደዳችሁ ላይክ እና ሼር ማድረግ እንዳትረሱ ሳብስክራይብ ያላደረጋችሁ ሳብስክራይብ በማድረግ ቤተሰብ የሆኑ ሌሎቹ ደግሞ ቤተሰብ የሆናችሁ ከዚህ በፊትም እያበረታችሁኝ እየደገፋችሁ የነበራችሁ እናንተ ደግሞ ላይክ እና ሼር ማድረግ እንዳረሱ ኮመንትም እያደረጋችሁ የፈለጋችሁትን ነገር ኮመንት ላይ እየጻፋችሁ ከነኛ ሀሳቦች አንድም ሊሆን ይችላል ወይም አመሰግናለሁ ምናምን ሊሆን ይችላል። የፈለጋችሁትን ነገር ኮመንት ላይ እየጻፋችሁ ነው መውጣት ያለባችሁ ማለት ነው። ቤተሰቦች እንደዚህ ካደረጋችሁ ቪዲዮዎቻችን ወደ ላይ እየወጣ እንዲታይ ያደርገዋል ማለት ነው። ከዚህ በተጨማሪ ደግሞ ከእኛ ጋር መማር የሚፈልጉ ተማሪዎች በታች ያስቀመጥናችሁ ስልክ ነበር፣ ወደ መጀመሪያ አካባቢ። እሱን ተጠቅማችሁ እየደወላችሁ ከእኛ ጋር ትምህርት መጀመር ትችላላችሁ። እንደገና ደግሞ ጥያቄ ካላችሁም መጠየቅ ኮመንት ላይ ማስቀመጥ ትችላላችሁ ማለት ነው። ቤተሰቦቻችን እናንተም ሳታቋርጡ በትክክል እንድትከታተሉ አበረታታችኋለሁ። እኛም ደግሞ እናንተ እስክትችሉ እስክታነቡ ድረስ ሳናቋርጥ ለመስራት እንሞክራለን ማለት ነው። ቤተሰቦቻችን እንዲሁ ሌላ ቪዲዮ ይዘን በሌላ ቀን እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።